የአቦል ዜና ቤተሰቦች ዛሬም ለእናንተ ይሆናሉ ያልናቸው መረጃዎች ይዘናል። በቅድሚያም ርዕሶቹ እናስቀምጣቸዋለን። ከመቶ ሰላሳ ሺህ በላይ መምህራን በነፃ የመኖሪያ ቤት መስሪያ ቦታ አገኙም። ወደ ኢትዮጵያ የሚገቡ የኤሌክትሪክ መኪኖች አስተማማኝ አለመሆናቸው ተገለጸ። ጠቅላይ ሚኒስትር ዐቢይ አሕመድ የኢትዮጵያን ጠላቶች እንደ ጸጉር ቅማል አንድ በአንድ እናራግፋለን ሲሉ ተናገሩም። ሁሉም ነዳጅ አቅራቢ ኩባንያዎች በአንድ ማኅበር እንዲደራጁ ሊደረግ ነው።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 በአንድ ማህበር እንዲደራጁ ሊደረግ መሆኑን የነዳጅና ኢነርጂ ባለስልጣን አስታውቋል። ይህም በዘርፉ የሚስተዋሉ ችግሮችን በወጥነት ለመቆጣጠር ያስችል ዘንድ መሆኑን ተገልጿል። በኢትዮጵያ በአሁኑ ወቅት ከሚገኙ ነዳጅ አቅራቢ ኩባንያዎች ውስጥ የነዳጅ አቅራቢ ኩባንያዎች ማህበር አባል የሆኑት ሰባት ብቻ መሆናቸውን ለሪፖርተር የገለጹት የነዳጅና ኢነርጂ ባለስልጣን ዋና ዳይሬክተር ዶክተር ደስታው መኳንንት ከእነዚህ ኩባንያዎች ጋር ብቻ መስራት ውጤታማ ማያደርግ ነው ብለዋል። ለዚህም ሲባል ማንኛውም በነዳጅ አቅራቢነት ፍቃድ አግኝቶ እየሰራ ያለ ያን በአስገዳጅነት የነዳጅ አቅራቢ ኩባንያዎች ማህበር አባል እንዲሆን የሚደነግግ ረቂቅ ደንብ እየተዘጋጀ መሆኑንም ዋና ዳይሬክተሩ ገልጸዋል። ጠቅላይ ሚኒስትር ዐቢይ አህመድ የኢትዮጵያን ጥላቶች እንደ ጸጉር ቅማል አንድ በአንድ እናራግፋለን ሲሉ ተናገሩም የኢትዮጵያን ጥላቶች እንደ ጸጉር ቅማል አንድ በአንድ እናራግፋለን ሲሉም ጠቅላይ ሚኒስትር ዶክተር ዐቢይ አህመድ ተናግረዋል። ጠቅላይ ሚኒስትሩ ይህን ያሉት ሀያኛው የብሔር ብሔረሰቦችና ህዝቦች ቀን ክብረ በዓል ትላንት በማዕከላዊ ኢትዮጵያ ክልል ሆሳና ከተማ ሲከበር ባደረጉት ንግግር ነው። ጠቅላይ ሚኒስትር ዐቢይ አህመድ በዚህ ወቅት የሀገርን መሻትና የባንዳ ክፋት መለየት ይጠበቅብናል ያሉ ሲሆን፣ ባንዳ በክፋት የእኛን መሻት ለማጨለም ሲነሳ ኢትዮጵያውያን ለባንዳ ፍላጎት መሳሪያ እንዳንሆን ሲሉ አሳስበዋል። እርስ በርስ መተሳሰር ሲገባን ክፉ እሳቤ ያለውን የባንዳ መሻት በውስጣችን እንዳናስገባና በታሪክ ተወቃሽ እንዳንሆን ኢትዮጵያውያን ልብ ገዝተን ሰላማችንን እናጽና ያሉት ጠቅላይ ሚኒስትር ዐቢይ አህመድ አክለውም በንግግር እንመን፣ በተሰማራንበት የስራ መስክ ሁሉ በትጋት እንስራ፣ ሌብነትን እንጠየፍ፣ የሀገር ጥቅምና የህዝቦቻችንን ክብር እናስቀድም፣ ለዘመናዊነት ለለውጥ ክፍት እነውን፣ ሉዓላዊነታችንንም በሁሉ መስክ እናሳካ ብለዋል። ኢትዮጵያ በብዙ ተስፋ የተሞላች ሀገር መሆኗን ያነሱት ጠቅላይ ሚኒስትሩ አያይዘውም ብዙ አስደናቂ ጅምሮችና ውጤት እያሳየች የተመነደገች ያንሰራራች ያለች ሀገር ናት ሲሉ ገልጸዋል። ይህ መልካም ጅማሩ በፈጣሪያችን የሚደገፍ ቢሆንም በሰይጣን ትጋት ቀን ከሌት ለማደናቀፍ ሙከራዎች ይደረጋሉ ሲሉ ገልጸው ሆኖም ማንኛውም ፈተና፣ ማንኛውም ትንኮሳ፣ ማንኛውም የክፉ ሀሳብ ኢትዮጵያን ከብልጽግና ማቆም አይችልም ሲሉ አጽንኦት ሰጥተዋል። ከ130 ሺህ በላይ መምህራን በነፃ የመኖሪያ ቤት መስሪያ ቦታ አገኙ። ከ2005 ዓ.ም ጀምሮ በተለያዩ ክልሎች የሚገኙ ከ130 ሺህ በላይ መምህራን የመኖሪያ ቤት ቦታ በነፃ ማግኘታቸውን የኢትዮጵያ መምህራን ማህበር ምክትል ፕሬዝዳንት ሽመልስ አበበ ገልጸዋል ምክትል ፕሬዝዳንቱ ለጋዜጣ ፕላስ እንደገለጹት መምህራን በማህበር ከተደራጁ እና መስፈርቱን ካሟሉ ለመኖሪያ ቤት መስሪያ ቦታ ክፍያ አይጠየቁም በዚህም ከ208 ዓ ም ጀምሮ በትግራይ በአማራ በኦሮሚያ ና በደቡብ ክልል ከ130 ሺ በላይ መምህራን የመኖሪያ ቤት መስሪያ ቦታም በነፃ ማግኘታቸውን አስታውቀዋል በተጨማሪም በአዲስ አበባ ከ5000 በላይ መምህራን የሞራ ቤት ኮንዶሚኒየም ተሰጥቷቸው በስማቸው እየተዛወረ ነው ብለዋል። መምህራን ከተሰጣቸው ተልእኮና ካለባቸው ኃላፊነት አንጻር የተሰራው ስራ በቂ ባለመሆኑ በቀጣይም ጥያቄዎቻቸውን ለመፍታት ጥረት እያደረግን ነው ብለዋል። ወደ ኢትዮጵያ የሚገቡ የኤሌክትሪክ መኪኖች አስተማማኝ አለመሆናቸው ተገለጸ። በቅርቡ መንግስት ከቀረጥ ነጻ እና በልዩ ማበረታቻ እንዲገቡ የፈቀዳቸው የኤሌክትሪክ ተሽከርካሪዎች አዲስ ብራንድ ኒው በሚል ስያሜ ወደ ሀገር ውስጥ እየገቡ ቢሆንም አብዛኞቹ በእውነታዊ ያገለገሉና የጥራት ደረጃቸውን ያልጠበቁ መሆናቸው ተገልጿል። ይህንን ተከትሎም መንግስት ከዘርፉ ላይ የከረረ የቁጥጥር እርምጃ ለመውሰድ ዝግጅት እያደረገ መሆኑ ተሰምቷል። የችግሩ ምንጭና የሸማቾቹ ጩኸት፣ በአሁኑ ሰዓት ወደ ኢትዮጵያ በስፋት እየገቡ ያሉት የኤሌክትሪክ መኪና መኪኖች በቀጥታ ከአምራሽ ካምፓኒዎች የሚገዙ ሳይሆን በቻይና ከሚገኙ አነስተኛ ነጋዴዎችና አሰባሳቢዎች ላይ እየተገዙ የሚመጡ ናቸው ተብሏል። በዚህም ምክንያት መኪኖቹ ከአምራቹ የሚሰጥ ዓለም አቀፍ ዋስትና ዋራንቲ የላቸውም። ደንበኞች ዜሮ ኪሎሜትር ወይም አዲስ ናቸው ብለው ከፍተኛ የውጭ ምንዛሬና የኢትዮጵያ ብር አውጥተው ከገዙ በኋላ የባትሪ እና የቴክኒክ ጉድለቶች ሲያጋጥሟቸው ኃላፊነት የሚወስድ አካል እየጠፋ ነው። አዲሱ የመንግስት የቁጥጥር መስመር ይህንን ክፍተት ለመድፈን መንግስት አዲስና ጥብቅ መመሪያዎችን በመዘርጋት ላይ ይገኛል። በዚህም መሰረት ከደረጃ በታች የሆኑ ያገለገሉ መኪኖችን አዲስ አስመስለው የሚያቀርቡ አካላት ላይ ክትትል ይደረጋል። ማንኛውም የመኪና አስመጭ ተሽከርካሪውን ከማስመጣቱ በፊት በቂ የመለባወጫ አቅርቦት ስፔርፓርትስ እና የጥገና ማዕከል ሰርቪስ ሴንተር ያለው መሆኑን ማረጋ ግዴታ ነው የተሽከርካሪ ግብይቱ ህጋዊ ከሆነው አምራች ወይም ወኪል ጋር የተሳሰረ እንዲሆን ይበረታታል። ለዚህም በቅርቡ የቶዮታ ተሽከርካሪዎች ብቸኛ ወኪል የሆነው ሞኢንኮ የቻይናውን ቢዋይዲ መኪናዎች በህጋዊ ውክልና ማስመጣት መጀመሩ እንደ መልካም ጅምር ተወስዷል። ሰው ሰራሽ የዋጋ ንረትና የሚወሰደው እርምጃ። ከጥራት ችግሩ ባሻገር በመኪና ገበያው ላይ የሚታየው ሰው ሰራሽ የዋጋ ንረት የመንግስት ቀጣይ የትኩረት አቅጣጫ ሆኗል። የንግድና ቀጠናዊ ትስስር ሚኒስቴር እንዲሁም የከተማ አስተዳደሩ ከዚህ ቀደም በምግብ ና መሰረታዊ ላይ ሲወስዱት የነበረውን እርምጃ ወደ መኪና መሸጫዎች ለማዞር መዘጋጀታቸው ተዘግቧል። መረጃዎች እንደሚያመለክቱት ያለ ኢኮኖሚያዊ ምክንያት የዋጋ ጭማሪ በሚያደርጉ የመኪና መሸጫ ሱቆች ላይ የልየታ ስራ እየተሰራ ሲሆን በቀጣይም የንግድ ፍቃድ እስከ መሰረዝና ሱቅ እስከ ማሸግ የሚደርስ የማያዳግም እርምጃ እንደሚወሰድ ውስጥ አዋቂዎች መጠቆማቸውን ዛበሻ ዘግቧል። የሀገሪቱ አንድ ክልል ራሷን ወደ ሀገርነት ማሳደጓን አወጀች። የሶማሊያዋ ጁባላንድ ራስ ገዝ ራሷን የቻለች መንግስት ለመሆን የሽግግር ሂደት መጀመሯን አስታውቃለች። የጁባላንድ ግዛት ፓርላማ ከትላንት በስቲያ ባደረገው የግዛቲቱ ህገ መንግስት ማሻሻያ ግዛቲቱ የሶማሊያ ፌዴራል ግዛት መሆኗን የሚጠቅሱ አንቅጾችን በሙሉ ከህገ መንግስቱ ላይ አስወጥታለች። ግዛቲቱ ከእንግዲህ የጁባላንድ ፌዴራል ግዛት መባሏ ቀርቶም የጁባላንድ መንግስት ተብላ እንድትጠራ ፓርላማው ወስኗል። ጁባላንድ ከፌዴራሉ ህገ መንግስት ማሻሻያና ከምርጫ ጋር በተያያዘ ባለፈው ዓመት ከፌዴራል መንግስቱ ኃይሎች ጋር ደም አፋሳሽ ግጭት ውስጥ መግባቱ ይታወሳል። ሶማሊላንድ የሶማሊያ የፌዴራል ሪፐብሊክ አካል ሆና ትቀጥላለች ተባለም። የሶማሊያ የውጭ ጉዳይ ሚኒስትር አሊ ኡመር ባልካድ የሶማሊያ ፌዴራል መንግስት ከሶማሌ ላንድ ጋር በቅርበት እየሰራ መሆኑን ተናግረዋል። ሁለቱ ወገኖች ቀጥተኛና መደበኛ ግንኙነት እንዳላቸው ማስታውቋል። ሚኒስትሩ ቅዳሜ ዕለት ከዱሃ ኒውስ ጋር ባደረጉት ቃለ ምልልስ ሶማሌላንድ የሶማሊያ ፌዴራል ሪፐብሊክ አካል ሆና እንደምትቀጥል አረጋግጠዋል። እናም በሁለቱ ወገኖች መካከል ላሉት ጉዳዮች ዘላቂና ሰላማዊ መፍትሄ ለማግኘት የዲፕሎማሲያዊ ጥረቶች እየተደረጉ መሆናቸውን አጽንኦት ሰጥተዋል። የፌዴራል መንግስት ለመነጋገርና የሶማሊያን ህዝብ የትም ቦታ ቢሆኑም አመለካከታቸውን የሚያስተሳስር የፖለቲካ ሂደት ለማዘጋጀት ቁርጠኛ መሆኑን ተናግረዋል። በሞቃዲሾና በሀርጌሳ መካከል ያለውን የአሁኑ ግንኙነት ቀጥተኛና በመግባባትና በትብብር ላይ የተመሠረተ እንደሆነ የገለጹት ሚኒስትሩ በመካከላቸው እድገት እንደሚመጣ ተስፋቸውን ገልጸዋል። ሶማሊያ ወደ ሰላምና ብሔራዊ አንድነት ሊያመራ ለሚችል ለማንኛውም ውይይት ዝግጁ መሆኗን በድጋሜ ገልጸዋል። ስምምነት ላይ እንደደረስንና በቅርቡ የፖለቲካ መፍትሄ እንደሚገኝ ተስፋ እናደርጋለን ብለዋል። ታይላንድ የአየር ላይ ጥቃት ጀመረች። የሮያል የታይላንድ ጦር የካምቦዲያ ጦር በወሰደው እርምጃ ቢያንስ አንድ ወታደር ተገድሎብኛል ሲል ከከሰሰ በኋላ በአወዛጋቢ የካምቦዲያ ድንበር ላይ የአየር ጥቃት መፈጸሙን አስታውቋል። ቃል አቀባይ ሜጀር ጄኔራል ዊንታይ ሱቫር ዛሬ ሰኞ ዕለት በሰጡት መግለጫ በኡቦን ራቻታኒ ግዛት በናም ዩን አውራጃ በቾንግ ቦክ አካባቢ በተፈጸመብን ጥቃት የተነሳም የታይላንድ ጦር የጦር አውሮፕላኖችን አሰማርቷል ብለዋል። ሱቫሪ ቢያንስ አራት ሌሎች ወታደሮች ቆስለዋል ብለዋል። አክለውም የታይላንድ ጦር በድንበር አካባቢዎች ለሚኖሩ የተፈናቀሉ ሲቪሎች የሚደረገውን ድጋፍ እያፋጠነ ነው ብለዋል። ካምቦዲያም ጥቃቱ መፈጸሙን አረጋግጣለች። የካምቦዲያ የብሔራዊ መከላከያ ሚኒስቴር ቃል አቀባይ ማሊሶ ቼታ ለኤኤፍኤፍ የዜና ወኪል እንደተናገሩት የታይላንድ ወታደሮች ሰኞ ማለዳ ላይ በፔሪ ሄቬር እና ኦዳርማንቼ አዋሳኝ ግዛቶች በካምቦዲያ ወታደሮች ላይ ጥቃት ፈጽመዋል። ካምቦዲያ የበቀል እርምጃ እንዳልወሰደች አክላ ተናግራለች። በሐምሌ ወር ለአምስት ቀናት የቆየውን ጉዳይ የሁለቱ ሀገራት ግጭት በተኩስ አቁሙ ስምምነት ካበቃ በኋላ በጎረቤት ቤት ሀገራቱ መካከል አዲስ ግጭት ተቀስቅሷል። በሐምሌ ወር ግጭት ቢያንስ 48 ሰዎች ሲገደሉም 300ሺህ ሰዎች የሚገመቱት ደግሞ ለጊዜው ተፈናቅለዋል። ሁለቱ ጎረቤቶች ሮኬቶችና የከባድ መሳሪያዎች የተኩስ ልውውጥ አድርገዋል።